ሰላምን ሰኢድ ፓስፖርቷን እየቀማ ብዙ ጊዜ ስላስለቀሳት ብዙ ጊዜ ስላናደዳትና ብዙ ጊዜ ስለጎዳት ሰኢድን እሷ በዚህ መንገድ እየተበቀለችው ነው ማለት ነው። ለምን ኢትዮጵያ ይዟት ከሄደ ነገም ከነገ ወዳም እንግዲህ ሱመያ ጋ ይገናኛሉ። ያለችበትን ታውቃለች። ለምን ይደብቃል? ደብቆ አይደለም ሳሊ ያገባት ያለው መጀመሪያውን ሆኖ ሚዲያ ላይ አውጥቷታል ሚዲያ ላይ የወጣ ነገር እንደገና ሊደበቅ ምን አስፈለገ? መደበቅ እኮ አያስፈልግም። ሀቂቃ ከሆነ እውነት ከሆነ ይዟት የሄደው እውነት ከሆነ ለሽ አላወጣትም? ሱመያዛ ቦታ ላይ ስትሄድ ይኸውም ከሚስቴ ጋር የመጣ የመጣሁልሽ ብሎ ድጋሚ ሰርፕራይዝ ለእሷ ማዘጋጀት ነው ወይስ ምንድን ነው አልገባኝም። ይሄ ነገር ማለት ነው ወደ የት እየሄደ ነው? ምንድን ነው የዚህ ነገር መጨረሻው? ለማን ልዘን ምን ልበል? በሱመያ ልዘን ወላላ ሰኢድ ልዘን ምን ላድርግ? ሱመያም እንዳለችው ከሆነ እንግዲህ ሀሳቧን እንድትቀይር ያደረጋት ምክንያት ሰኢድ ብቻውን ኢትዮጵያ አልሄደም፣ ከየመኒ ሚስቱ ጋር የየመኒ ሚስቱን ይዞ ነው ኢትዮጵያ የገባው ብላ ሰላም ነገረች። ከሚስቱ ጋር ነው የመጣው አለች ማለት ነው። እኔ እንግዲህ እስከማውቀው ድረስ ሳይር ከዚህ ሱመያ እንገናኝ ብላ ቪዲዮ ስትለቅ ድንገት የተነሳው ለእነሱ ስጦታ ሀዲያ ገዛ ስቶ ቶሎ እንደተነሳ ነው የማውቀው ማለት ነው እንጂ በዛ ፍጥነት የመኒ ሚስቱን ይዞ ይሄዳል ብዬ አስቤም ገምቼም አላውቅም። ሰላም ደግሞ ይህንን ነገር አይታ እውነቱን ከሆነ ለሱመያ የነገረች ችግር የለም ግን ተመሳስሎባት ይህንን ነገር ሳታረጋግጥ ከሆነ ያለችው ሰላም እራሷ በእውነት ታናድዳለች። እኔ ራሱ እናደድባት አለሁ። ሰላምን እኔ ራሱ ዛሬ እየደወልኩላት ነበረ ማለት ነው እሷን ለመጠየቅና ከእሷ እውነቱን ለመስማት ስልኳ፣ የሰላም ስልክ ዝግ ሆነ ማለት ነው ወደ ኢትዮጵያ፣ እሷ ሜዳ ይሆን ው ዚግሁን ምንም የማቀው ታሪክ የለኝም ማለት ነው። ሰላም ይህንን ነገር ያለችው ለሱመያ ሰኢድ ከየመን ሚስቱ ጋር ነው የመጣው። ብቻውን አይደለም የመጣው ሪፖርት ሄደሽ እንዳትቀበይ ብላ ያለቻት እንግዲህ ሰላም ናት ማለት ነው። በሰላም ምክንያት ነው ሱመያ ሀሳቧን የቀየረችው። ለምን እንግዲህ አንዳንዴ ሁላችንም እንደምናስበው እኔ ሱመያና ራሱ ሰድቤያለሁ ማለት ነው። ግን ምንድነው አሁን እሷ ድሮም ትል ነበረ የራሴ በራሴ እንደወስን ምናምን ልቀቁ ትል ነበር ማለት ነው እንጂ አሁን በሰው እንደዚህ ታደርጋለች ብዬ አያስብም። ምክንያቱም አሁን ሰኢድ የእውነት ሳይድ ኤርፖርት ላይ እንደዛ ሆኖ እንደዛ አዝኖ እንደዛ ልቡ ተሰብሮ ሴትየዋን ከካሜራ ጀርባ ደብቆ ይህንን ነገር ያደርጋል ብዬ መገመት ራሱ አሁንስ አልቻልኩም ማለት ነው። አሰላሙ አሌይኩም ወራህመቱላ ወበረካቱ ሰላም ሰላሙ ና የተከበራችሁ ቤተሰቦች፣ በያላችሁበት ሰላማችሁ ብዝት ይበል፣ አለ ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። እንግዲህ ምንድን ነው? ትናንት ከትናንት ወዳ የተፈጠረውን ነገር በሙሉ ሁላችሁ ማይታችኋል። እንግዲህ ሱመያ ሰኢድና ቶሎ እንገናኝ፣ ልጆቹ አባታችንን እያሉ እያለቀሱ ነው ብላ በሰራችሁ ቪዲዮ ሰኢድም ከዚህ ከየመን ምንም አይነት ጊዜ ሳያባክል ወደ ኢትዮጵያ ሄደዋል ማለት ነው። ወደ ኢትዮጵያ በሄደበት ሰዓት ላይ የተፈጠረውን ነገር ሁላችንም የጠበቅነው ሌላ ነው፣ የተፈጠረው ነገርና የሆነው ነገር ሌላ ነው ማለት ነው። እኔ እዚ ላይ ከድሮም ከመጀመሪያውም ሱመያን ነበረ ኔሳ ጊዜ የነበረው ሁላችሁም ታውቃላችሁ። ግን በአሁኑ ሱመያን ትክክል ናት እያልኩ ሳይሆን፣ ደግሞ ሀቅም አላት እዚህ ላይ ማለት ነው። እሷ እሱን ብቻው ማግኘት ነው የፈለገችው። እሱ ከሚስቱ ጋር ሄዶ ከሆነ ይሄ እዚህም ላይ አንድ ሰተሰኤል ሰርቷል ማለት ነው። ማግባት ማግባቱን ታውቃለች። ሰላም ደግሞ እዚህ ላይ ያለውን ነገር ያው እዚህ የመኒ እንዳጬ የመኒ ሊያገባ እንደተዘጋጀ ስለምታቅ ቀርማ፣ ሰላም ሰኢዲ ከሚስቱ ጋር ነው የመጣው ብላ ለሱመያ ስለነገረቻት ሱመያ ሁለት ቀን ስልኳ ዝግ ነበረ። ዛሬ እንደውም በሪከርድ በጣም ብዙ ሪከርድ ተደረገ። ሰድቢያታለሁ ያለችኝ የመለሰችልኝ እዛው ቪዲዮ ላይ ያለችውን ነገር ነው ማለት ነው። እኔ ሰላምን በአሁኑ ይህንን ከሱ አልጠበቅም። ለምን እንዶ ታውቃላችሁ። ሚስቱንም ይዞ ሄደ ሚስቱንም ይዞ አልሄደ፣ በዚህ ነገር ላይ ዝም ብላ ሱመያ እና ሰይር ተገናኝተው እዛ ራሳቸው የሚጨርሱትን ነገር እንዲጨርሱ እድል መስጠት ነበራት። እማ ሰላም በአሁኑም በሰይር ተናዳብታለች። ሰይር ላይ ቂም ይዛለች። የሆነ ነገር ፈጥራ ይህንን ነገር ብላለች። ሰላም እንግዲህ ማለት ነው ለሱመያ እውነቷን ከሆነ ችግር የለም። እነሱ ዛሬ አልተገናኙም እና ነጋ አይገናኙም ማለት አይደለም። ይገናኛሉ። ግን ሰላም በአሁኑ ምን እንደሆነች እኔ ራሱ ከእሷ ከአንድ በቷ መስማት ፈልጌ ለሰላም ደወልኩላት ላገኛት ፈለግኩ ላገኛት ሞከርኩ፣ ግን ላገኛት አልቻልኩም ማለት ነው። ሰላም ራሷ ስልኳ ዝግ ነው ው ሰላም ራሷ ወደ ኢትዮጵያ ተሳፈረች ወይስ እዚህ ተቀመጠች፣ የማውቀው ታሪክ ነገር የለም ማለት ነው። ሰላም እንግዲህ እዚህ ስለሆነች ሰላም ለሱመያ ያለቻትን ነገር ታምናለች። ለምን ሰላም እዚህ ስለሆነች፣ እዚህ ስለሆነች ሰኢድ ሚስቱን ይዞ መጥተዋል ካለቻት ሱመያ ልታገኘው አትፈልግም። ለምን ከሚስቱ ጋር ስለሆነ ምክንያቱም አንዳንዴ ብቻውን ሊሆን ይችላል፣ ልታገኝ የፈለገችው ብቻውን የምታናግረው ነገር ሊኖር ይችላል። ግን አሁን ደግሞ ይህንን ነገር እኔ እንደራሴ ስገምት፣ ምናር እንዲ ገብተህ የፈታኸው ምን አስቸኮለና? ሩጥ ክደቅ አርብ የምታገቡ ምን አስቸኮለ? እኔ ለሰይድ ብቻ ሳይሆን አሁን ሰይድን የምታግዙ ሰዎች ማለት ነው። የምር አላህን ፍሬ የምትሉ እናንተ እራሱ አላህን አትፈሩ። ገና እንደመጠውን እኔ ሲፈልገኝ ብቻውን አይደለም ከሚስቱ ጋር ሲፈልገኝ የነበረው። ብቻውን መጣና ፈለገኝ ወይስ እንዳይደብረው አብረው እንድታድር ነው ማለት ለወንዶች ኖሮ በቃ፣ ወንዶች የምታከብሩኝ አከብራቸዋለሁ፣ የምትወድኝ እወዳቸዋለሁ፣ የማትወድኝ እወዳቸዋለሁ። ለማንኛውም የቀረሁበት ምክንያት አረብ ዋጋ ስለመጣ ነው፣ በአጭሩ ማለት ነው። በተረፈ እወዳቸዋለሁ፣ አከብራቸዋለሁ። አመዛዝናችሁ ብትፈርዱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ያለውኝ የት ነው ያለውት መሰላችሁ? ሰናአ ነኝ ያለሁት ማለት ነው፣ የመን እና በጣም ይቅርታ ሸውጃችሁ ስለልኩ ማለት ነው። ሳይድን በጣም ይቅርታ። እንግዲህ የሳይድን ሚስት አግኝቻታለሁ አሁን አገ አሁን ከቪዲዮ ውስጥ አስገባለሁ ማለት ነው። የሳይድ ሚስት ጋር ያው እንዳልኳቸው አቃት አለው አረቧን እሷ ጋር ሄጄ ነበረ ማለት ነው። እሷን ለማግኘት ደግሞ ሳይድን ወደ ኢትዮጵያ ማስመጣት ነበረብኝ። እዛ ነው ያለውት። እንግዲህ ሰናነኝ ያለውት። እንግዲህ ከሳይድ ሚስት ጋር ቆይታ እናድርግ። ለማንኛው ግን ስቀልዳችሁ ነው ማለት ነው። እውነት ለመናገር በመጀመሪያ ተመልካችንም ይቅርታ። ግን ያው የምናገረው ነገር ዛሬ አለ ማለት ነው። አንድ የምናገረው ነገር አለ ሳይድ ኤርፖርት እንደመጣት ናንተና ይቻዋለ ማለት ነው። በተረፈ የምትራገሙ እርግማን ሲፈጠር የምትራገም ሴት ወይ ደግሞ የሚራገም ሰው ራሱ የተረገመ ነው ይባላል እና መራገም የለባችሁም። ለእኔ ብቻ ሳይሆን ለራሳችሁ ራሱ ስትሉ ማለት ነው፣ አትራገሙ። በተለይ ደግሞ አላህ እንደዚህ አርግሽ አላህ እንደዚህ ምናምን አትበሉ። እውነት ለመናገር ከሆነ ያው አዝናችሁ ምናምን እንደሆነ አውቃለሁ፣ ግን ያው እኔ ጋ ያለውንም ነገር መጀመሪያ ሳትረዱ በፊት መራገም የለባችሁም ማለት ነው ያው ሳይድን የሚደግፈው በተለይ በጣም ነው ማለት ነው እንትን የሚለኝ እስኪ ግን እኔ መናገር የምፈልገውን ነገር ከመናገሬ በፊት ለምን እንደቀረው ለምን እንዳልልኩኝ እነግራችኋለሁ ማለት ነው እናገራለሁኝ ስለዚህ መጀመሪያ ግን እስኪ እንደራሴ ሳይ ኤርፖርት ላይ ለምን እንደዛ ተሰቃየ ለምን እንደዛ ሆነ እኔ ከምር በዛ ሰዓት በጣም ነው ያሳዘነኝ። በዛ ሰዓት ያልደወልኩበት ስልክ የለም። የማውቃቸውን ስልኮች እሷ ስትይዛቸው የነበሩትን በሙሉ በዋትስአፕ ይሞ ምናምን ታቸው በመስመር ራሱ ደውዬ ነበረ። ግን እኔ ይህንን ነገር መፈጠሩን አላቅም። ሳይር ሚስቱን ይዞ ከሚስቱ ጋር ሄዶ ሚስቱን ከካሜራ ጀርባ አርጎ ከሆነ እንደዛ እየሰራ የነበረው ለምን ታዲያ እንደዛ ሆነ? ለምን አሁን እሱ አዲስ ሚስት አለችው አዲስ ሲወት ሊጀምር ነው እንደዛ ከማስመሰል ወደ ሚስቱ ሚስቱን ይዞ ለሻል ሄደም። በአሁኑ ግን የሆነ የተሳሳተ ነገር አለ። በአሁኑ የሆነ ትልቅ የተሳሳተ ችግር አለ ማለት ነው። ይሄ ችግር ምን እንደው ባላውቅም ያማ ከሰላም ችግር አለ። ሰላም ይህንን ነገር ካደረገች ይህንን ነገር ካለች፣ ሱመያና ሳይድ እንዳይገናኙ አትፈልግም። ለምን ካላችሁ በሌላ ነገር ሳይሆን ሰኢድ ፓስፖርቷን እየቀማ ብዙ ጊዜ ስላስለቀሳት፣ ብዙ ጊዜ ስላናደዳት እና ብዙ ጊዜ ስለጎዳት፣ ሰኢድን እሷ በዚህ መንገድ እየተበቀለችው ነው ማለት ነው። ለምን ባለፈው እንግዲህ በራሱ ሄዶ ሰጥቷታል፣ ከስንት ጊዜ በኋላ እሷም። ያኔ ብዙ ጣውረድ አሳልፋለች በፓስፖርቷ ጉዳይ። ሙኪን በሌላ ነገር እሱ መበቀል ስላልቻለች በዚህ ነገር ተበቀለች ማለት ነው። ይሄ ነገር እውነት ለሱመያ እንደዚህ ብላ ሱመያን ኤርፖርት እንዳትሄድ ያደረገቻት ከሚስቱ ጋር ከአረብ ሚስቱ ጋር ነው የመጣው ብላ ስላለቻት፣ እንግዲህ ሴት ናት ትቀናለች። ባሏና ልጆቿም በአንድ ላይ ማግኘት ነው የፈለገችው። እሱ ደግሞ ከሚስቱ ጋር ነው የመጣው ከተባለች ልታገኘው አትችልም። ይሄ እኮ ግልጽ ንግግር ነው። ግን ደግሞ ምንም ቢሆን ምንም በአሁኑ ሱመያ ሰኢድን አግኝታው የሆነውን ነገር ያለችውን ነገር በቃሏ እንድትገኝ አድረጋት ቢሆን ደስ ይለኝ ነበር። ግን ቃሏን እንድታፈርስ አደረገች። ቃሏን ከምታፈርስ ሄዳ እስኪ የሆነ ይሁን ብላ ሰላም ዝም ብትል በአሁኑ ደስ ይለኝ ነበር። ግን ደግሞ ዝም ማለት አልቻለችም፣ ሰላም ማለት ነው አይ እንግዲህ በአሁኑ ያኔ እሷም ልቧ ውስጥ ትልቅ ህመም ትልቅ ቁስል አስቀምጣለች ማለት ነው። ይህንን ካደረገች ሰኢድን ፓስፖርቷን ሰጥቷት ራሱ ይቅርታ አላደረገችለትም ማለት ነው። እሷ በአሁኑ የቆሰለችውን ቁስል እሱም ደግሞ ሲጠብቅ የነበረውን ነገር አበላሽቼ ልቡን ቁስል ታስባለች ማለት ነው። እንግዲህ አሁን ሱመያ ይህንን ነገር ያለ ምክንያት አላደረገችም። ሰኢድን ያለ ምክንያት ሄዳ እንዳትቀበለው ያደረገችው በምክንያት ነው ማለት ነው። እንዳትቀበለው እና እንዳይገናኙ የሆኑት ይሄ ነገር ግን ማለት ነው፣ አሁን ላይ ትንሽ ሱመያንም ትልቅ ስህተት እንድትሳሳት ያደረጋት ነገር ነው። ሰላም እራሱ ይሄንን ነገር ስታደረግ ሱመያ በራሱ ባኳ እንገናኝ ብላስ ካለች ድረስ እንዲገናኙ መፍቀድ ነበረባት። የእውነት ራሱ ሚስቱን ይዞ ቢሄድ በአሁኑ ሱመያን ዝም ማለት ነበረባት ሰላም። ለምን አሁን ሁሉም ሰው ሱመያን ውሸታም እያደረገ ስለሆነ ማለት ነው። ውሸታም እንዳትሆን ቃሏን አጣፊ እንዳትሆን ቃሏን አጣፊ እንዳትባል ሚስቱን ራሱ ይዞ ቢሄድ ካላስ ይዟት ሄድ አይደለም ልጆቹን አይቶ ከሱመያ ጋር የሚነጋገረውን ነገር ተነጋግሮ ከሚስቴ ጋር እመለሳለሁ። ልጆቼ እና ሚስቴ ይበልጡብኛል። እስከዛሬ ያሳለፍኩት ጊዜ ከነሱ ጋር ትልቅ ጊዜ ነው። ያንን ጊዜ ማባከን አልፈልግም። ያለፈኝ ጊዜም ደግሞ እንደገና ያለፈኝ ጊዜ ደግሜ ማሳለፍ አልፈልግም ብሎ የሰውዬ ሀሳቡን ቀይሮ ከልጁና ከሚስቱ ጋር እንደገና አዲስ ሕይወት ሊጀምር ይችል ነበረ። ሙሽ እሷን ይዟት ስለሄደ ብቻ እሷ ጋር ተመልሶ ይመጣል ማለት አይደለም። አሁን ይህ ሰውዬ እንግዲህ በዚህ አጋጣሚ ምን አይነት ጉዳት ላይ እንደደረሰ እንኳ ራሱ መገመት ይገብዳል። ግን ደግሞ ሳኢድም ሚስቱን ይዞ ሄዶ ከሆነ ይሄ ደግሞ ሌላ ስህተት ነው፣ ሌላ ስህተት ነው ሚስቱን ይዟት ከሄደ ሚስቱ ናት። ሸሪያው ይፈቅድለታል። ያገባ ነው በሐላል መንገድ ነው ላገባ ነው ብሎ ያለው። ይህን እስካለ ድረስ ካሜራ ላይ አውጥዟታል ከመጀመሪያው ማለት ነው። ከመጀመሪያው ካሜራ ላይ ስላወጣት ለምን ይደብቃታል? ለምን ፊት ለፊት አላወጣትም? እዛው ኤሪፖርት ሲደርስ ከሚስቴ ጋር ነው የመጣሁት እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ ብሎ ልሽ አላወራም። ለምን ደበቀ? ኢትዮጵያ ይዟት ከሄደ ነገም ከነገ ወዳም እንግዲህስ መያጋ ይገናኛሉ። ያለችበትን ታውቃለች። ለምን ደብቃል? ደብቆ አይደለም ለምሳሌ አገባት ያለው ሚዳይ ላይ አውጥቷታል። ሚዳይ የወጣ የወጣ ነገር እንደገና ሊደበቅ ምን አስፈለገ? መደበቅ እንኳን አስፈልገ፣ ሀቂቃ ከሆነ እውነት ከሆነ ይዟት የሄደው እውነት ከሆነ ለሻላ አወጣትም? ሱመያ ዛ ቦታ ላይ ስትሄድ ይኸውም ከሚስቴ ጋር ነው የመጣሁልሽ ብሎ ድጋሚ ሰርፕራይዝ ለሷ ማዘጋጀት ነው ወይስ ምንድነው? አልገባኝም። ይሄ ነገር ማለት ነው ወዴት እየሄደ ነው? ምንድነው የዚህ ነገር መጨረሻው? እኔ በቻልኩት አቅም ሱመያ እራሱ እሰድበታለሁ፣ ተቆጥቻታለሁ። ይሄንን ነገር እንዳታደርጊ፣ ለምን አደረግሽው? ዛሬን ነገም ሂደሽ አገኘው? ካላሲ ሆኖ ሆኗል። ቃልሽን እንዳታጥፊ ቃልሽን እንዳትፈርሺ ይሄን ነገር ማለት ነው። በንቅርት ላይ ጆሮ ገድፍ ማለት አሁን ነው ሰላም፣ በህመም ላይ ህመም ነው አሁን የጨመርሽው፣ አልታወቀሽም እንጂ ማለት ነው። የእውነት አይንሽ አይንሽ አይቶ አረጋግጠሽ ነው ይሄንን ነገር የተናገርሽው ወይስ ተመሳስሎብሽ ነው? እኔ ግራ ገባኝ። እርግጠኛ ላይ መቼም ለዚህ ነገር ነገም ከነገ ወዲያ እውነቱን እናውቃለን ማለት ነው። እውነት ተደብቃ ትቀርም። እንግዲህ ከሚስቱ ጋር ሄዶም ከሆነ ነገ ከነገ ወዲያ አብሮ ይመጣል ማለት ነው። ከሚስቱም ጋር ካልሆነ እውነቱ ይወጣል። መልሰሽ ሄደሽ ላገኝባችሁ መንገድ ብታገኙ ደስ ይለኛል። ያኔ አሁን አንቺንም ተመልካችንም እያስቆጣብሽ ነው። ብዙ ነገር ያኔ እየተፈጠረ ነው ማለት ነው። አንቺ በንጹህ ልብሽ አቅደሽ እሱም ማግኘት ፈልገሽ እንደገና ሀሳብሽን ያስቀየረሽ ነገር፣ ሰላም ምንም እንኳን ቢሆን በዚህ ሰዓት ላይ ሀሳቧን እንድትቀይር ማድረግ የለባትም ነበረ። በአሁኑ ኸላስ፣ በቃሏ ተጌታ የሆነው በቃ ተገናኝተው የሚሆነው ነገር ይሆናል። የማይሆን ነገር ካለ ደግሞ አይሆንም ባጭሩ